የቴክኖሎጂ ስራዎች ዐውደ ርዕዩ ቁስ ብቻ ሳይሆን ኢትዮጵያን የሚቀይር ሀሳብ የታየበት መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ የተዘጋጀ የክህሎት የቴክኖሎጂና ተግባራዊ ጥናትና ምርምር ውድድር ሲምፖዚየምና የቴክኖሎጂ ኤግዚቢሽን በዱራሜ ከተማ እየተካሄደ ይገኛል። ሲምፖዚየምና የቴክኖሎጂ ኤግዚቢሽኑን መርቆ የከፈቱት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪ ና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር በዚህ ወቅት እንደተናገሩት ድህነትን ማሽ ማሸነፊያው ዋነኛ መሳሪያ ሀሳብ በመሆኑ ሀሳብ ደግሞ በእውቀትና በክህሎት ሲታገዝ ዘላቂ ልማት እድገትንና የሕዝብ ተጠቃሚነትን ለማረጋገጥ አይነተኛ ሚና እንደሚኖረው ተናግረዋል። ድህነትን ማሸነፊያው ዋናው መሳሪያ ሀሳብ ነው። ሀሳብ ደግሞ በእውቀት በክህሎት ሲታገዝ ዘላቂ ልማትን ዘላቂ እድገትን ዘላቂ የሕዝብ ተጠቃሚነትን ለማረጋገጥ አይነተኛ ሚና ይኖረዋል በሀገር አቀፍ ደረጃ የተቀረጸውን ዘርፈ ብዙ የኢኮኖሚ ስርዓት እውን ከማድረግ አንጻር የቴክኒክና ሙያ ተቋማት አበርክቶ የጎላ መሆኑን የተናገሩት አቶ ስማን ስሩር ተቋማቱ ይህንን ሚና በተገቢው መንገድ ለመወጣት የሀገራዊ ጸጋዎችና እድሎችን በመጠቀም ችግሮችን መፍታት የሚችሉ በአስተሳሰብና በእውቀት የበቁ ዜጎችን መፍጠር እንደሚገባ ተናግረዋል በሀገራችን ለተቀረጸው የብዝሃ ዘርፍ ኢኮኖሚ ስርዓት የቴክኒክና ሙያ ትምህርትና ስልጠና ዘርፍ አበርክቶ የጎላ ነው። ይህን የጎላ ሚናውን እንዲጫወት በተለይም ሀገራዊ ጸጋዎችን እና እድሎችን ለመጠቀም ችግሮችን ለመፍታት የሚያስችል በመካከለኛ ደረጃ የሰለጠነ የሰው ኃይል በተለይም የሰለጠነ የሰው ኃይል በአስተሳሰብ በእውቀትና ክህሎት የበቁ ተነሳሽነት ያላቸው ስራ ፈጣሪ ዜጎችን በመፍጠር ውጤታማ ስራ እየሰራ ይገኛል። በክህሎት ውድድርና ኤግዚቢሽኑ ችግር ፈቺ የቴክኖሎጂ ፈጠራ ስራዎቻቸውን የሚያቀርቡ ወጣቶች መታየት ስለመቻላቸው የተናገሩት ኃላፊው ከክልል አልፎ አገርን የሚቀይር የፈጠራ ውጤቶች የታዩበትና መንግስት ድህነትን በማጥፋት ሁለንተናዊ ብልጽግናን እሁን ለማድረግ ያላሳለሰ ጥረት እያደረገ ባለበት ወቅት እውቀት መር ክህሎት ስራ ፈጣሪ ዜጋን በመፍጠር ሂደት ውስጥ የአመራሩ ሚና ጉልህ ስለመሆኑም አብራርተዋል። ዛሬ በዚህ ኤግዚቢሽን ያየናቸው ስራ ፈጣሪ የአዳዲስ ሀሳብ ባለቤቶች ተወዳዳሪ ኢትዮጵያን፣ ክልላችንን ብቻ ሳይሆን አገራችንን ተወዳዳሪ ሊያደርጉ የሚችሉ በዓለም የውድድር ሜዳ አሸናፊ ሊሆኑ የሚችሉ ወጣቶችን ስራ ተፈጣሪዎችን ማየት ችለናል። ይሄ ኤግዚቢሽንና ባዛር ምናልባትም ቁስ ብቻ ሳይሆን ያየነው እንዴት አይነት ወጣቶች እንዳሉን ኢትዮጵያን የሚቀይር እንግዲህ ሀሳብ ነው ብለናል ሀሳብ ከሆነ ደግሞ የሀሳብ ባለቤት ሰው ነው። ከሰውም ዋናው ወጣቱ ነውና ይሄ ጥሩ ማሳያ ነው ብሎ መውሰድ ይቻላል። መንግስት እንግዲህ ይሄን ሁኔታ ለመጠቀም መንግስት ካገራችን ድህነትን በመሰረታዊነት ለማጥፋት ኢኮኖሚያዊና ማህበራዊ ብልጽግናን እውን ለማድረግ የተቀመጡ ግቦችን እንዲሳኩ እንግዲህ ይሄ ዘርፍ ሚናው እጅግ የጎላ ነው የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሳፈረች በበኩላቸው በክልሉ የሚገኙ የቴክኒክና ሙያ ተቋማት የተሰጣቸውን ተሊኮ በመወጣት ምርትና ምርታማነትን በማሳደግ ለኢንዱስትሪው ዘርፍ ጉል አበርክቶ እየተወጡ እንደሆነ ተናግረዋል በክልላችን ውስጥ ያሉ የቴክኒክና ሙያ ተቋማት የተሰጣቸውን ተልኮ በመወጣት ምርትና ምርታማነትን በማሳደግ ለኢንዱስትሪው ዘርፍ ያላቸውን አበርክቶ በመወጣት ለሀገራችን ኢኮኖሚያዊ እድገት ብሎም ብልጽግና ለማረጋገጥ የበኩላቸውን ድርሻ እንደሚወጡ የተሰሩ የተከወኑ መድረኮች ዋነኛ ማሳያ ናቸው። በዘርፉ የተሰሩ የቴክኖሎጂ ፈጠራ ስራዎችን የህብረተሰቡን ኢኮኖሚያዊ፣ ማህበራዊ ችግሮችን ሊፈታ በሚችል መንገድ በብዛትና በጥራት በማምረት እንዲሸጋገሩ ማድረግ የዘርፉ ቁልፍ ተግባር እንደመሆኑ መጠን በቴክኒክና ሙያ ትምህርትና ስልጠና ተቋማት የተጀመሩ የሪፎርም እሳቤዎችን በማጠናከርና ውጤታማ ለማድረግ አዲሶቹን የቲቪቲ ሂሳቢዎቹን ተግባራዊ ማድረግ እጅግ በጣም አስፈላጊ ነው። በዘርፉ የተሰሩ የቴክኖሎጂ ፈጠራ ስራዎች የህብረተሰብን ኢኮኖሚያዊና ማህበራዊ ችግሮችን ሊፈቱ በሚችል መንገድ በብዛት በጥራት ማምረት እንዲችሉ የማድረግ ስራ እየተሰራ እንደሆነም ኃላፊው ተናግረዋል። ችግር ፈች ቴክኖሎጂችን በጥራት በመቅዳት በማሻሻልና በመፍጠር የህብረተሰቡን ተጠቃሚነት ዓለም አቀፍ ተወዳዳሪነትን ከማረጋገጥ አንጻርም በዋናነት ዓላማ አድርጎ እየሰራ ይገኛል። ለዚህም ስኬት የክህሎት ልማት በተግባራዊ ጥናትና ምርምር እና በቴክኖሎጂ ፈጠራ ውድድር እንዲሁም የኤግዚቢሽን እና ሲምፖዚያም ስራዎችን በሰልጣኝ በአሰልጣኝ በኢንተርፕራይዝ ደረጃ በሰላሳ ስምንቱም ኮሌጆች በስድስት ክላስተሮች ውድድሮች እንዲካሄዱ ተደርጓል። አቶ አሳፈደች አክለውም የኢንዱስትሪ ልማቱን ውጤታማ ለማድረግ በዘርፉ የሚደረገው ጥረት እንዳለ ሆኖ የዜጎችን የኑሮ ደረጃ ለማሻሻል ለወጣቶች የስራ ዕድል ከመፍጠር አንጻር ያላቸው ሚናም ከፍተኛ ስለመሆኑ ጠቁመዋል። የኢንዱስትሪ ልማቱን ውጤታማ ለማድረግ የሚያደርገው ጥረት እንዳለ ሆኖ የዜጎችን የኑሮ ደረጃ ማሻሻልና ለወጣቶች የስራ ዕድል ከመፍጠር አንጻር ያለው ሚና ከፍተኛ ነው። የዜጎችን ፍላጎት በዘመነ መልኩ ለማዘጋጀት በተመረጡ የስራ መስክ ስኬታማ ለመሆን የሚያስፈልጉ ተግባራዊ ክህሎቶችን እውቀቶችንና እድሎችን ለማቅረብ እጅግ በጣም አስፈላጊ ነው። የከንባታ ዞን ዋና አስተዳዳሪ ክቡር አቶ አረጋ ሼቱ የችግር ፈቺ ቴክኖሎጂ ፈጠራ ውጤት ባለቤቶች ይበልጥ ውጤታማ ሆነው የተሻለ ስራዎችን እንዲሰሩ የድጋፍና ክትትል ስራዎች ወሳኝ ስለመሆናቸው ጠቁመዋል። በክህሎት የበለጸጉ እጆች በፈጠራ የተካኑ አይምሮ ባለቤቶችን ማብዛት ለሀገራዊ ብልጽግና መረጋገጥ ጉልህ ሚና እንደሚኖረው የተናገሩት ክቡር አቶ አረጋ ሼቱ በውድድሩ የሚሳተፉ ወጣቶችን የመንከባከብ የማብቃትና የፈጠራ ስራዎቻቸውን ወደ ተግባር ለመቀየር ያመራሩ ቁርጠኝነት ያስፈልጋልም ብለዋል። በክሎት የበለጸጉ ጥጆች በፈጠራ የተናኗ አእምሮዎች ባለቤቶችን ማብዛት ለሀገራዊ ብልጽግና መረጋገጥ ጉልህ ሚና ስለሚኖረው በውድድሩ የሚሳተፉትን የማንከባከብ የማብቃትና የፈጠራ ስራዎቻቸውን ወደ ተግባር ለመቀየር የአመራሩ ብርቱ ክትትልና ድጋፍ ያስፈልጋል። ወትሮ የምናደርገው ክትትልና ድጋፍ ይበልጥ አጠናክረን እንድንቀጥል በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ከውጭ ሀገር የሚገቡ ምርቶችን ለመቀነስ እና በሂደትም ለማስቀረት ተኪ ምርቶችን ማምረት ጉልህ ጠቀሜታ እንዳለው የተናገሩት ዋና አስተዳዳሪው፣ ተግባራዊ እየተደረገ ያለው ቴክኒክና ሙያ ትምህርትና ስልጠና ዘርፍ በክህሎት የዳበሩና የበቁ ዜጎችን መፍጠር ያስቻሉ ስለመሆናቸው ዛሬ ለምናያቸው የቴክኖሎጂ ውጤቶች ሕያው ምስክር ናቸውም ብለዋል። እንደዚህ አይነት መሰል መድረኮች መዘጋጀት የቴክኒክና ሙያ ትምህርትና ስልጠና ተቋማትንና ተቋማቱ የሚሰሯቸውን ስራዎች ቀርቦ ለማወቅ እድልን ከመፍጠሩም በላይ በተቋማቱ የሚሰሩ የቴክኖሎጂ ፈጠራ ስራዎች ወደ መሬት ለማውረድ የሚቻልበትን አቅጣጫ ያመለክታል። በመርሃ ግብሩ ከሁሉም በክልሉ ከሚገኙ የቴክኒክና ሙያ ትምህርትና ስልጠና ተቋማት የተወጣጡ ስራ ፈጣሪዎች እንደዚሁም በኢንተርፕራይዞች ተደራጅተው ስራ የፈጠሩ ዜጎች የፈጠራ ስራዎቻቸውን ያቀረቡ ሲሆን የክልሉ ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ የውይይት መነሻ ሰነድ አቅርቦ ሰፊ ውይይትና ምክክር ተደርጎበታል። የክህሎት የቴክኖሎጂና ተግባራዊ ጥናትና ምርምር ውድድር ሲምፖዚየምና የቴክኖሎጂ ኤግዚቢሽኑ በሚቀጥሉት ቀናት ቀጥሎ እንደሚካሄድም ተመላክቷል።